ከዚህ በላይ ምን ታደረግኝ? በፍጹም እንደዚህ የጓጓሽለትን ቀለበት ሳረግልሽ ማየት አለባት አለባ ቀለበት። አሁን ሂጂና ቤቱን አስተካኪ። እኔ ሰርፕራይዝ ላደርጋት ነበር። አንቺ ግን በጣም ረበሽ ፍቅር ለምን ያሳዝናል እንግዲህ ኪራ ተመልሶ ወደ ቤቴ ለቤቴ ቀለበት አደርግላታለሁ አንቺን ማየት አልፈልግም ብሏታል ማለት ነው። ጽናትን እንግዲህ ለሚቀጥለው የሚፈጠረውን አናውቅም። እንግዲህ መንገድ ላይ ቁጭ ብላለች ጽናትም ማለት ነው። ቁጭ እንዳለች ግን እና አሁን መጥቶ ነበረ እና አሁንም መጥቶ ምን ሆነች ነው ስልክሽን ሰርቀሽ ነው? ምን ሆነች ነው? አባባ ምን ሆኑ ሲላት፣ ያንተ ጓደኛ ልቤን ሰበረው አለች ማለት ነው እና እንግዲህ ቤቲ ለቤቲ ቀለበት ያደርግላት ነው እያለችው ለናሆም እየነገረችው ነው እናሆም እየሆነ ነገር ያደርግ ይሆን ኪራ ለቤቲ ቀለበት ያደርግላት ይሆን ወይስ ቀለበቱ ለቤቲ ነው ብሎ በተዘዋዋሪ ለጽናት ይሆን አናውቅም እንግዲህ እሱን አብረን ከድራማው እናያለን ማለት ነው ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱ ማለት ነው ባይ ባይ